ሰላም ለእናንተ ይሁን የተከበራችሁና የተወደዳችሁ ውድ የአዲስ ቪው ዩቲዩብ ቻናል ቤተሰቦቻችን፣ እንደምናላችሁ። ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ አብራችሁ እንድትሆኑ በአክብሮት ነው የምንጋብዛችሁ። የተለያዩ ጉዳዮችን የምናነሳበት አዲስ ቪው ዩቲዩብ ቻናል ቤተሰቦች በሙሉ እንኳን ለለተቀዳሚ በሰላም አደረሳችሁ ማለት እንወዳለን። ቤተልሔም ለገሰ ከህልም ፍቾቹ ጋር አብሪያችሁ ቆይታ አድርጋለሁ ያው እንግዲህ እንደ ትሬንድ የያዝ ነው ምንድን ነው የእያንዳንዱን ህልም መፍታት ሳይሆን አንዳንድ ህልም ማጆሪቲ በማየት አንዳንድ ህልም እሱ በደንብ ይታይልን ባላችሁ መሰረት እንደሱ እያደረገ እንገኛለን ላይክ ሰብስክራይብ ሼር በማድረግ አብራችሁ እንድትሆኑ በድጋሚ በአክብሮት ነው የምንጋብዛችሁ የተለያዩ የህልም ፍቾች እንዲደርሳችሁ ለብዙዎች ሼር ብታደርጉ በጣም መልካም ነው በተለይ በአዲስ ቪዩ የምናደርገው ወይ ደግሞ አዲስ ቪዩ ላይ የሚቀርበው የህልም ፍቾች ምን በተመለከተ ነው፣ ከስነ ልቦና ከባህል እንዲሁም ደግሞ ከሃይማኖት አንጻር እንዴት ይታያል ፍቻቸው የሚለውን እያየን ነው ያው እንግዲህ የምናቀርብላችሁ ማለት ነው። ስለዚህ አይ እኔ የስነ ልቦና ጉዳዮች ይመቹኛል የምትሉ ካላችሁ በስነ ልቦና የመንፈሳዊ ይሻላል የምትሉ እንደዚ፣ ከባህልም አንጻር ደግሞ እንዴት ይታያል የሚለውን ሶስቱን ማጠናክረን ነው ይዘን የምንቀርበው ማለት ነው። በነገራችን ላይ ከህልም ጋር በተያዘ ያው ጥንቃቄ እንድታደርጉ የሚፈለገው ነገር የምንተረጉመው ወይ ደግሞ ትርጉም የምንሰጠው የህልም ፍቺ በእንዴት አይነት ሁኔታ ነው ቁጭ ብላችሁ የምታዩት በእንዴት አይነት ቢሆን ጥሩ ነው የሚለውን ማሰቡ ማሰላሰሉ ያስፈልጋል ማለት ነው። ዛሬ ለምሳሌ ጥርስ ሲወልቅ ምንድን ነው የሚለውን የምናየው ይሆናል። በጣም ብዙ በርካታ ሰዎች ማለት ይቻላል ከጥርስ መውለቅ ጋር በተያያዘ ህልምታ ያላችሁ። ስለዚህ ከዚህ ጋር በተያያዘ ምንድን ነው የህልሙ ፍቺ የሚለውን የምናየው ይሆናል። እንደዛ ከመሄዳችን በፊት በነገራችን ላይ መጀመሪያ ማድረግ የሚገባን ምንድን ነው? የጥርስ ሲወልቅ ለምሳሌ ጥርሳችሁን አሟችሁ ነበር ወይ? ጥርስ እንደሚወልቅ ዜና ሰምታችሁ ነበር ወይ? ወይ ደግሞ ጥርሳችሁ ዛሬ ይወልቃል ምናምን የሚል ነገሮችን የምትሰሙ ከሆነ ይሄ በህልማችሁም ህልም ከስራ ብዛት አይደል የሚታየው አንዳንዴ። ስለዚህ ለሁላችሁም ይሄ ማረጋገጫ ወይ ደግሞ አስቀድሞ ማስጠንቀቂያ ሊሆን ስለሚችል እነዚህን ነገሮች ማየት ይገባችኋል ማለት ነው። በቀጥታ ወደ ህልሙ ነው የምንሄደው። በመጀመሪያ ደረጃ ኦርዲነሪ ሰው ወይ ደግሞ ወይ ከስነ ልቦና፣ ወይ ደግሞ ማንኛውም ሰው ይህን ህልም የሚያይ ሰው ምን አይነት ነገሮችን ይመለከታል የሚለው በጣም በርካታ ሰዎች ቀደም ሲል እንዳልኳችሁ ጥርሳቸው ሲወልቅ ያሉ በርካታ ሚኒንግም አለው ወይ ደግሞ በተለያየ መንገድ ፍቺ ሊሰጥ ይችላል። መጀመሪያ ከባህላዊ እንነሳ ስነ ልቦና አኳያም ብናየው ማለት ይቻላል ከስነ ልቦና ኒው ጥርስ በ ማኘክ በማድቀቅ በመቦጨቅ ይጠቀሳል ማለት ነው። እንዲሁም ደግሞ አንዳንዴ እንደ መሳቅ ይም ለመሳቅ የምንጠቀምበት ሲምቦል ተደርጎ ይገለጣል ጥርስ ማለት ነው። ስለሆነም በስነልቦና ጥርስ ሲወልቅ ካየን የግል ኃይልን የማድረግ ብቃትን ማጣት ተደርጎ ይቆጠራል ማለት ነው። ይሄ ማለት በቃ ኃይሌ ዛለ ከፍተኛ ነገር ብዙ ነገር አደርግ ነበረ፣ ግን አሁን ማድረግ አልችልም ወደሚል ሀሳብ እንድትሄዱ የሚያደርጋችሁ ጊዜ ላይ ናችሁ ማለት ነው። እንደገና ብዙ ነገር ለማድረግ ብቃት ኖራችሁ ብዙ ነገር ለማድረግ ሀይል ይኖራችኋል። አሁን ግን በቃ ሀይል አታችኋል። ሲቹዌሽናችሁ ወይ ደግሞ ሁኔታው የሚናገረው እንደዚህ ነው ማለት ነው። በሌላ በኩል ደግሞ ማታለል በጣም ይህን ህልም ካያችሁ በኋላ ወይም ደግሞ ይህ ህልም ሲታይ ብዙ ሰው እያታለላችሁ ስለሆነ ጥንቃቄ እንድታደርጉ የሚጠቁም የህልም አይነት ነው ይሄ። እንደ ኖርማል የህልም ማፈታቱን ነው የምነግራችሁ። በሌላ በኩል ደግሞ በህይወት ጉዟችሁ ስልጣን እያጣችሁ መሆኑን ሀይል እያጣችሁ መሆኑን ለምሳሌ የቤተሰብ አስተዳደር ከሆናችሁ በፊት ይታዘዙላችሁ ከነበሩ ልጆች ወይ ደግሞ ብዙዎች ይታዘዙላችሁ ከነበር አሁን እየታዘዙላችሁ እንዳልሆነ የሚያሳይ ማለት ነው። ጭንቀት በጣም ድባቴ ውስጥ እንደገባችሁ ይሄ ህልም የሚያሳይ ማለት ነው። በጣም ከፍተኛ ጭንቀት ከፍተኛ ድባቴ ውስጥ እየገባችሁ እንዳላችሁ የሚያሳይ ነው። በህይወት ከፍተኛ ለውጥ፣ ለምሳሌ እንደዚህ አንዳንድ ሰዎች ደግሞ ምን ይላሉ፣ ጥርስ ሲወልቅ ካያችሁ በህይወታችሁ ከፍተኛ ለውጥ አለ። ለምሳሌ ስራ፣ አዲስ ስራ፣ አዲስ ጓደኝነት፣ አዲስ ግንኙነት መመስረት፣ ወይም ደግሞ አንዳንዴ ደግሞ ትዳር መመስረት የህይወት ትልቁ ወደ አዲስ ለውጥ ሜጀር ቼንጅ ምንለው። ወደዛ እንደሚወስድ ያሳያል ብለው ያምናሉ። ጥርሳችሁ ከወለቀ በኋላ ደግሞ ከሌሎች ጋር ያለን ተግባቦት ወይም ደግሞ እርስ በርስ ያለ ግንኙነት መሻከር ሊሆን ይችላል። በፊት በጣም ጓደኛ ከነበራችሁ ከዚህ በኋላ በቃ ምንም ጓደኛ ላታገኙ ትችላላችሁ። እርስ በርስ በቃ ትጣላላችሁ፣ አንድነታችሁ ሁሉ ይሻክራል። ምናም ምናም ደስ የሚል ሪሌሽንሽፕ ላይፍ ላይኖራችሁ ይችላል ማለት ነው። በሌላ በኩል ደግሞ አርጅቻለው ብሎ ማሰብ በቃ ከዚህ በኋላ እኮ ምንም እኔ ምንም ነገር የለኝም ተስፋ የለኝም፣ ማግባት አልችልም፣ ልጅ መውለድ አልችልም ሴት ልጅ ልትል ትችላለች። ወንዶች ደግሞ በቃ ከዚህ በኋላ ምን አዲስ ነገር አለ ብላችሁ ነው፣ እርጅና መጥቷል፣ ከዘራ ነው ምናምን እንደ ከዘራ ደረጃ ባደርሱም በቃ እንደ ሽምግልና የሚያደርጋቸው የለም እንደዛ የምታስበው የሚያደርግ ነው። ከጤና አንጻር ደግሞ ሌሊት ሌሊት ጥርሳቸውን የሚያንገጫግጭው ሰዎች ብዙ ጊዜ ይለያዩ ይችላሉ። ጥርሴ ላጣ እችላለሁ ችላለው የሚል ስሜት ሊሆን ይችላል ተብሎ ይታስባል። ጥርሳችሁ ልታጡ እንደምችሉ እንደምታስበው ማለት ነው። መለየት፣ ስራ ማጣት፣ በጣም የምንወደውን ሰው በሞት ማጣት ደግሞ የዚህ ህልም ፍቺ እንደሆነ ማለት በጣም በበጎ ባልሆነ መልኩ ሲታሰብ በጣም ከምትወዱት ሰው ጋር መለያየት፣ እንዲሁም ደግሞ ስራ ልታጡ እንደምትችሉ፣ በሞት ደግሞ ብዙ በጣም የምትወዱትን ሰው ልታጡ እንደምትችሉ የሚያሳይ ነው። ይህንን ግን ሲፈታ በሁለት በሶስት መልኩ መፍታት አስፈላጊ እንደሆነ እገምታለሁ። ለምሳሌ የፊት ጥርስ ነው ወይ የተነቀለው፣ የጎን ጥርስ ነው ወይ የተነቀለው፣ ወይ ሴትኛው ጥርስ ነው የተነቀለው የሚለውን በደንብ አብራርቶ ማየት አስፈላጊ ነው። የፊት ጥርስ ከሆነ በጣም የቅርብ ዘመድ ሊሞት እንደሚችል የሚያሳይ ነው። እንዲሁም ደግሞ መንጋጋ ከሆነ ደግሞ የቤት አባወራ የሚሆን ሰው በሞት ሊታጣ እንደሚችል የሚያሳይ የህልም ፍቺ እንደሆነ ልናስተውል ይገባል ማለት ነው። እነዚህን ሁሉ ግን ስናደርግ ምንድን ነው ሰሞኑን ተጨንቃችሁ ነበር ወይ፣ በጣም የሚያሳስበው ጉዳዮች ገጥሟችሁ ነበር ወይ፣ በአጠቃላይ ያላችሁበትን ነገር ሁሉ ማስተዋል እንደሚያስፈልግ የስነ ልቦና ባለሙያዎች የሚናገሩት በስነ ልቦና አውድ ደግሞ እንየወካልን ዊዝደም ማጣት የእግዚአብሔርን ቃል መብላት ሲገባ አንድ ሰው ነገር ግን ጥርሱን ካጣ ሀይል እያጣ እንደሆነ ጥበብ እያጣ እንደሆነ የሚያሳይ እንደሆነ የክርስትና ፍቾች የሚያሳዩ ናቸው። የእግዚአብሔር ቁጣ ይደርስብኛል ብሎ ማሰብም ከዚህ ህልም ጋር አብሮ ሊያያዝ ይችላል ተብሎ ይታሰባል። አንድ ሰው ከእግዚአብሔር ቤት ርቅ ያለው ከእግዚአብሔር አንዳንድ ስፍራ ምንም እያደረግኩ አይደለም ቁጣ በርቶብኛል ንስሓ አልገባውም የሚሉ የሚሉና ሌሎች ጭንቀቶች ሊገጥሙ እንደሚችሉ የክርስትናው አውድ ይነግረናል ማለት ነው። ከዛ ውጭ በአጠቃላይ ከጥርስ መውለቅ ጋር በተያዘ ጥሩ ስሜት እንደሌለው የተለያዩ የስነልቦና እንዲሁም ደግሞ የባህል ፍቺዎች እንዲሁም ከክርስትና አውድ ፍቾች አንጻር ማየት እንችላለን። ከጥርስ መውለቅ ጋር በተያዘ አንድ ቦታ ብቻ ሜጀር ቼንጅ ነው። እሱም የተለያዩ የስነ ልቦና አውድ ነው። ሜጀር ቼንጅ ነው፣ ወይ ጋብቻ ወይ ሌላ ጉዳይ ሊሆን እንደሚችል፣ በህይወታችን ትልቁ አጋጣሚ ሊሆን እንደሚችል የሚያሳይ ነው። ከዛ ውጭ ግን ያለውን ካያችሁት ከጥርስ መውለቅ ጋር በተያያዘ በጣም ጥሩ እንዳልሆነ ይታወቃል። ጥርስ ቢሰበር እንደ ድንገት ደግሞ ከፍተኛ ስትረስ፣ አንዛይቲ ከፍተኛ የሆነ ድባቴ ውስጥ መግባት እንደሆነ ያሳያል ማለት ነው። በእናንተ አካባቢ ከጥርስ መነቀል ከጥርስ መሰበር ጋር እንዴት ባለ ሁኔታ ትፈቱታላችሁ? ኮመንት ሴሽን ላይ ሀሳባችሁን ብትነግሩን በጣም ነው ደስ የሚለኝ። በጣም ብንወያይበት ጥሩ ነው፣ ምክንያቱም ህልም እንደፈችው ነው ተብሎ ስለሚታሰብ፣ በእናንተ አካባቢ ላይ ያለው ፍቺ ምን ይመስላል የሚለውን ብትነግሩን በጣም ጥሩ ነው። ለወዳጅ ዘመዶቻችሁ እንደነዚህ አይነት መረጃዎች ደሞ ሌሎች መረጃዎችም አሉ ከዜና ጋር ከሌሎች ጉዳዮችም ጋር እሱ እንዲደርሳችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትዘነጉ። መልካም ምሽት በኢትዮጵያ ላላችሁ፣ እንዲሁም ደግሞ በውጭ ላላችሁ ደግሞ መልካም ቀን እንዲሆንላችሁ ተመኝቻለሁ። ቻው